ሰላም ጤና ይስጥልን ውድ አድማች ተመልካቾቻችን፣ የዕለቱን ሆኖ ዋና ዋና ዜናዎች ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በወንበርማ ከተማ አቅራቢያና በመርዓዊ ከተማ ውስጥ ልዩና ድንገተኛ ጥቃቶችን ከፍቶ ድሎችን ተቀዳጅቷል። በመቀይት ወረዳ በተደረገ ውጊያም ከ25 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ሶስተኛ ቀኑን ያስቆጠረው ውጊያ እንደቀጠለ ይገኛል ሲባል መነሻውን ከሱዳን ያደረገ የጦር መሳሪያ ተኳሽን በአማራ ክልል መያዙ ተነግሯል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ፀረ ሽብር ኮማንዶ ኃይል በሁሉም የአገሪቱ ክፍሎች እንደሚያሰማራ አስታውቋል። የህወሓት ኃይሎች ከተቆጣጠሯቸው የአፋርና አጎራባች አካባቢዎች ከሁለት ሺህ በላይ ሰዎች ሲፈናቀሉ ፍጥጫውና ስጋቱ አሁንም እንደቀጠለ መሆኑም ተጠቅሟል። እነኚህንና መሰል ወሳኝ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛቸዋል። አሁን ወደ መረጃዎቹ እናልፋለን። ከሸንዲ ወንበርማ ከተማ ወደ ወገዳድ ሲንቀሳቀሱ የነበሩ የአገዛዙ ወታደሮች ላይ በተፈጸመ ድንገተኛ ጥቃት ከ15 በላይ የሚሆኑት መገደላቸው ተነግሯል። በውጊያው ከተገደሉት የጸረ አማራ ቡድን ተላላኪ ኃይሎች በተጨማሪም በርካቶች ቆስለው በአራት ወታደራዊ ፓትሮሎች ተጭነው መወሰዳቸውም ተገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አፄ ቴዎድሮስ ዝ አምስተኛ ክፍለ ጦር ወንበርማ ብርጌድ አባላት ከሸንዲ ወንበርማ ከተማ ወደ ወገዳድ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በከፈቱት ድንገተኛ ጥቃት ድል ተቀዳጅተው መዋላቸውን ከብርጌዱ ህዝብ ግንኙነት ክፍል ለማረጋገጥ ሲቻል፣ ጥቃቱም የተፈጸመው ዛሬ ጥቅምት 27 ቀን 2018 ዓ ም በሸንዲ ወንበርማና በወገዳድ መካከል ልዩ ስሙ ቆጥላን ተብሎ በሚጠራው አካባቢ ላይ መሆኑ ተጠቁሞ፣ በዚህም ከ15 በላይ የሚሆኑት የጠላት የብልጽግና ቡድን ተላላኪ ወታደሮች መገደላቸውን የብርጌዱ ህዝብ ግንኙነት ክፍል አሳውቋል። በሌላ መረጃ መርዓዊ ከተማ ላይ ጥቃትም ተፈጽሟል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዚህ ሁለተኛ ኮር አካል የሆኑት የኮረኔል ታደሰ ሙሉ ነብርጌድ ሻምበል መማር ጌታነ ሻለቃ አባላት በመርዓዊ ከተማ ላይ የተሰገሰገውን ወንበር አስጠባቂውን ሰራዊት ላይ እርምጃ ወስደውበታል። በተጠና የከተማ ውስጥ ኦፕሬሽን በጠላት ምሽግ ላይ ከባድ የቦምብ ዝናብ በማውረድ 12 የስርዓቱ ወንበር ጠባቂ ሚሊሻና አድማብተና አባላት እስከ ወዲያኛ የተሸኙ ሲሆን ከ20 በላይ ከባድና ቀላል ቁስለኛ ማድረግም ተችሏል። በዚህ መብረቃዊ ጥቃት የመከላከያ ጦር አዛዡ በሽርፍራፊ ሰከንዶች ውስጥ ማምለጥ ሲችል፣ ሌሎች የብልጽግና ሆድ አደር ካድሬዎችም ነፍሴ አውጪኝ በማለት ወደ ጦር ካምፑ ፈርጥጠው ገብተው ተገኝተዋል። በጥቃቱም ከፍተኛ ድንጋጤና የጦር መረበሽ እንደተፈጠረ ለማወቅ ሲቻል በጥቃቱ የረገፉበትን በርካታ ሞትና ቁስለኞችን ህዝቡ እንዳያይበት በየቤት እየዞረ በር ለማዘጋት መሯሯጡንም ለማረጋገጥ ተችሏል። በሌላ በኩል በመቄት ወረዳ በተደረገ ውጊያ ከ25 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በውጊያው በአገዛዙ በኩል አራት ዲሽቃና ሞርታር እንዲሁም ሌሎች የቡድንና ከባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን፣ በፋኖ በኩል ደግሞ ክንዳቸው እሳት የሚተፉ አንድ ሻለቃ አባላት ተሰልፈው በጥቂት ኃይል ትልቅ ድል ተቀዳጅቶ መዋላቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር በአይሻ ሰኢድ ክፍለ ጦር ስር የሚገኙት የክንዱ አሻግሬ ሻለቃ አባላት ጥቅምት 27 ቀን 2018 ዓ.ም በመቄት ወረዳ ባደረጉት ተጋድሎ አስር የአገዛዙ ወታደሮችን ሲገድሉ ከ15 በላይ የሚሆኑትን ማቁሰላቸውን እዙ ባጋራው መረጃ ላይ ያሳውቋል። በውጊያው የክንዱ አሻግሬ ሻለቃ አባላት የሰራዊት ብዛትና የመሳሪያ አይነት ብቻ ለድል እንደማያበቃ በማሳየት ያገዛዙን ኃይል አይቀጡ ቅጣት ቀጥ ይቀጣውታል ሲልም እዚሁ በመረጃው ላይ ጠቅሷል። በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገ ውጊያ የጸረ አማራው ብልጽግና ኃይል ከባድ ሽንፈት መከናነቡ ተገልጿል። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ሦስተኛ ቀኑን ያስቆጠረው ውጊያ እንደቀጠለ ይገኛልም ተብሏል። በወረዳው ያለፉት ሁለት ቀናት በተደረገው ውጊያ ከባድ ጉዳት ለደረሰባቸው የአገዛዙ ወታደሮች እገዛ ለማድረግ መነሻውን ከምዕራብ አርማጮሆ ጮሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓዘ እንዳለ በመተማ ዮሐንስ ወረዳ ልዩ ስሙ ጓንግ ተብሎ በሚጠራው አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶበት ውሏል። በዚህ ድንገተኛ ጥቃት በርካታ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸው ሲነገር፣ ከውጊያው በኋላ አንድ አይሱዙ ፌ ሳር ተሽከርካሪ ሙሉ የጠላት አስክሬንና ሁለት አምቡላንስ ሙሉ ቁስለኛ ተጭኖ ማሰሮ ደንብ ተወስዷል፣ ሲልም በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳኮር ህዝብ ግንኙነት መምሪያ አረጋግጧል። በዛሬው ውጊያ መይሳው ካሳኮር አጣና ዋሴ ክፍለ ጦር ስር የሚገኙት የተካ ብርጌድ አባላት በጠላት ላይ ቅጽበታዊውን እርምጃ በመውሰድ ድልን ተቀዳጁም እዙ አሳውቋል። በተመሳሳይ ሁኔታ በዚሁ በመተማ ዮሐንስ ወረዳ ልዩ ስሙ ታጉር ተብሎ በሚጠራው አካባቢ ላይ ጥቅምት 25 2018 ዓ ም ከቀኑ 9 ሰዓት ጀምሮ ለሶስት ሰዓታት በዘለቀ ውጊያ 27 የሚሆኑ አገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት ደግሞ ስለመቁሰላቸው የዙን ህዝብ ግንኙነት መምሪያ መግለጹ አይዘነጋም። የህይው ትንቅንቅ ታዲያ ትናንትናና ዛሬም ቀጥሎ ሶስተኛ ቀኑን ያስቆጠረ ሲሆን በውጊያው የፋኖ ጦር አቅም ምርታ እድገት የታየበትና በአንጻሩ ደግሞ የአገዛዙ ጦር በከባባድ ሜካናይዝድ መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ ላይ መድረሱ በጉልህ የታየበት ነው ሲሉ የአይንማኞች ገልጸዋል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገ ወጥ ቡድኑ ሊደርስ የነበረ ነውም ብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገ ወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ፣ አስር የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 ብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውሏል ብሏል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑንም ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገበያ ቁጥር አራት ልዩ ቦታው ተሾመርሾ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉም የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክታቸውን አስተላልፈዋል። የህወሓት ኃይል በአፋር ክልል በኪልበት ይረሱ ስድስት መንደሮች ላይ ጥቃት መፈጸሙ ተረጋግጧል። የህወሓት ታጣቂዎች ጥቅምት 26 ቀን 2018 ዓ ም የተቆጣጠሯቸው መጋሌ በምትባለው ከተማ ስር የሚገኙ ስድስት መንደሮች ወረአ፣ ኩሰበራ ዶያ ገደ ባልአ እና ካርማ እንዲሁም ሚልኪ እንደሚባሉ ለማወቅ ተችሏል ቶንሳ በተባለ ሌላ አካባቢ በከባድ መሳሪያ የታገዘ ውጊያ ሲደረግ ማምሸቱን መረጃዎች አመላክተዋል ዛሬ የአፋር የጸጥታ ኃይሎች መንደሮቹን ከወረሩት የህወሓት ኃይሎች ጋር ተኩስ ሊገጥሙ ይችላሉ በሚል ስጋት በርካታ ነዋሪዎች አዳሩ መሸሻቸውንም ተገልጿል አሁን ላይ ተኩሱ ቆሟል ቦታው ግን ገና አልተለቀቀም ሲሉ ምንጮች ከአፋር በኩል ተናግረዋል ዓለም አቀፍ ሚዲያዎች የአፋር ወታደራዊ ግጭት እጅግ አስጊ ነው እያሉም ዘግበውታል ኤኤፍፒ አልጀዚራ ቢ ቢቢሲ አናዶሉ የአፋሩ ትንኮሳ ወደ ከባድ ጦርነት እንዳይሻገር ስጋታቸውን አጋርተዋል። ህወሓት የሰላም ጦርነቱን ጥሷል የሚሉ ዘገባዎች ከወጡ በኋላ ግን አሁን ላይ ተኩሱ መቆሙም ተነግሯል። የህወሓት ታጣቂዎች ትናንት የያዙትን የአፋር ክልል አካባቢ ለቀዋል፣ ወጡም፣ ግን ተኩሱ ከሰዓት በኋላ ቆሟል ሲሉ የመረጃ ምንጮችም ሲጠቁሙ ውለዋል። ከዚሁ ጋር በተያያዘ ሌላ መረጃ የህወሓት ኃይሎች ተቆጣጥሯቸዋል ከተባሉት የአፋርና ከአጎራባች አካባቢዎች ከ2ሺህ በላይ ሰዎች እንደተፈናቀሉም ተነግሯል። በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከተባሉትና ከአጎራባች አካባቢዎች ከ2ሺህ በላይ ሰዎች መፈናቀላቸውን አንድ አካባቢው ባለስልጣን ተናግረዋል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ አክለው ተናግረዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ረቡዕ ጥቅምት 6 ቀን 2018 ዓ.ም በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትናንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው ላይ የህወሓት ቡድን በዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ሲሉም ወንጅለዋል። የአፋር ክልል መንግስት በትናንቱ መግለጫ ወራአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሐን የአፋር አርብቶ አደሮች ላይ በከባድ መሳሪያ ተኩስ ከፍቷል ሲሉ ወንጅለውም ነበር። የቶንሳ ቀበሌ ነዋሪ የሆኑ አንድ የዓይን እማኝ ደግሞ የትናንቱ ከባድ መሳሪያ ተኩስ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት ሁለት ሰዓት እንደነበር ገልጸዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ፀረ ሽብር ኮማንዶ ኃይል በሁሉም የአገሪቱ ክፍሎች እንደሚያሰማራ አስታውቋል። ኮማንዶ የትኛውንም አይነት ግዳጅ መፈጸም የሚችል እና ለበርካታ ወራት ልዩ ስልጠና እንደወሰደ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አስታውቀዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ ተሟልቶለታል። ይህንን መጠቀም የሚችል የልዩ ፀረ ሽብር ኮማንዶ ኃይልም አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉም ላቸውን ሰጥተዋል። የኢትዮጵያ ፌዴራል ፖሊስ የአጭር የመካከለኛና የረጅም ርቀት ሬዲዮ ግንኙነት ስርዓትን በቅርቡ ወደ ስራ እንደሚያስገባም ኮሚሽኑ አክለው ተናግረዋል።